ዋሌን ለመጀመሪያ ጊዜ በአፍሪካዊ የተሰራና በአፍሪካ ድንቃድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማኅበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ16000 በላይ ተጠቃሚዎችን ያፈራ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 የከተማ መሃል ምሳሌ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻዎ አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚ ይሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3 ሚሊዮን 900 ሺህ ብር ጀምሮ እስከ 10 ፐርሰንት በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ቴምር ሪል ስቴቶች ነን፣ እኛ ጋ ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ኢራን የአሜሪካን ጦር ሰፈሮች ለመምታት ተዘጋጅታለች ሲል ኒውዮርክ ታይምስ ዘግበም። በሌላ በኩል ደግሞ ሀምሳ ይደርሳሉ የተባሉ የእስራኤል አየር ኃይል ተዋጊ ጀቶች ሌሊቱን የኢራን የዩራኔ ማበልጸጊያ ተቋማት ላይ ጥቃት ማድረሳቸውን የእስራኤል መከላከያ ይፋ አድርጓል። የመካከለኛው ምስራቅ ውጥረት ዛሬ ምንም መብረድ ሳያሳይ ስድስተኛ ቀኑን ደፍኗል። የኢትዮጵያ አየር መንገድ ባለፈው ዓመት ከነበረበት ምርጥ የዓለማችን አየር መንገዶች ዝርዝር ዘንድሮ በሶስት ደረጃ ዝቅ እንዳለ ተነገረም። ወርሃዊ ደመወዛቸው ከስምንት ሺ ብር በታች የሆኑ ተቀጣሪ ሠራተኞች ግብር እንዳይከፍሉ ተጠይቋል። አሁን በሥራ ላይ ባለው አዋጅ ከ600 ብር በላይ ደመወዝ ያለው ሠራተኛ 10 በመቶ ግብር ይከፍላል። የሪል ስቴት ቤት ገዢዎችን መብት የሚያስጠብቅ ነው የተባለ አዋጅ መጽደቁ ተሰማም። ሁሉንም ጉዳዮች በዝርዝር እናስደምጣቸዋለን። አብራችሁን ቆዩ። የኢትዮጵያ አየር መንገድ ባለፈው ዓመት ከነበረበት ምርጥ የዓለማችን አየር መንገዶች ዝርዝር ዘንድሮ በሶስት ደረጃ ዝቅ እንዳለ ተሰማም። አየር መንገዱ አምና ከዓለም ምርጥ የአየር መንገዶች ውስጥ 35ተኛ ደረጃን ይዞ የነበረ ሲሆን ዘንድሮ በ38ተኛ ደረጃ ላይ ተቀምጧል። የኢትዮጵያ አየር መንገድ የአቪዬሽን ኢንዱስትሪ ኦስካር በመባል በሚጠራው ትልቁ ሽልማት የአፍሪካ ምርጡ አየር መንገድ ተብሎ ተሸልሟል። በፈረንሳይ በተካሄደ የፓሪስ የአየር ትርኢት ላይ የኢትዮጵያ አየር መንገድ የአቪዬሽን ኢንዱስትሪ ኦስካር በመባል የሚጠራውን ትልቅ ዓለም አቀፍ ሽልማት ከአፍሪካ አሸናፊ መሆኑ ታውቋል። መንገደኞች በሚሰጡት አስተያየት ላይ ተመርክዞ በሚሰጠው ስካይ ትራክስ ሽልማት ላይ አየር መንገዱ ምርጥ የአፍሪካ አየር መንገድ፣ ምርጥ የአፍሪካ የኢኮኖሚ ክላስ ምርጥ የአፍሪካ ቢዝነስ ክላስ እና ምርጥ የአፍሪካ የበረራ አገልግሎት በሚሉ ዘርፎች አሸናፊ ሆኗል። አየር መንገዱ የአፍሪካ ምርጡ አየር መንገድ ተብሎ ሲመረጥ ዘንድሮ ለተከታታይ ስምንተኛ ጊዜው ነው። አሁን ላይ የበረራ መዳረሻዎቹ 140 የደረሱት አየር መንገዱ ለዚህ ሽልማት መብቃቱን አስመልክቶ ዋና ስራ አስፈጻሚው አቶ መስፍን ጣሰው ሽልማቱ የተቋሙን ሰራተኞች ጠንካራነትና የደንበኞቹን ተአማኒነት ማግኘት ያመላክታል ብሏል። በዚህ ሽልማት ላይ የኳታሩ አየር መንገድ የዓለማችን ምርጡ አየር መንገድ ሆኖ ሲመረጥ፣ የሲንጋፖሩ አየር መንገድ፣ ካቴይ ፓሲፊክ አየር መንገድ፣ ኤሚሬትስ እና ኦል ኔፓን የጃፓን አየር መንገድ እስከ አምስት ያለውን ደረጃ ይዘዋል። በምርጥ አየር መንገድነት የአረብ ሀገራት ሁልጊዜም ቀዳሚ ሲሆኑ፣ የአውሮፓም የሆኑ የአሜሪካን አየር መንገዶች ብልጫ ወስደው የማያውቁ ሲሆን፣ በቀዳሚነት ተርታም ተዘርዝረው አናይም። የሰራተኞች መነሻ የደሞዝ ወለል 8000 ብር እንዲሆን ተጠይቋል። ወርሃዊ ደሞዛቸው 8384 ብር የሆኑ ሰራተኞች ከግብር ነጻ እንዲሆኑ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ኢሰማኮ ለመንግስት ጥያቄ ማቅረቡን አስታውቋል። የኢሰማኮ ፕሬዚዳንት አቶ ካሳውን ፎሎ ለሪፖርተር እንደተናገሩት ወርሃዊ ደሞዛቸው እስከ 8384 ብር የሆነ ሰራተኞች ከግብር ነጻ እንዲደረጉ ለመንግስት ጥያቄ አቅርበዋል። የገንዘብ ሚኒስቴር ላለፉት 9 ዓመታት በስራ ላይ ቆይቷል የተባለውን የገቢ ግብር አዋጅ 979 ህዝባር 2008 ለማሻሻል ጉዳዩ ይመለከታቸዋል ከተባሉ ባለ ድርሻዎች ጋር ውይይት በማድረግ ላይ ይገኛል። በዚህ ማሻሻያ ረቂቅ አዋጅ ላይ እስከ 2000 ብር የሚከፈላቸው ሰራተኞች ከግብር ነፃ እንዲሆኑ ተደንግጓል። በማናቸውም ቀጣሪ ተቋማት የሚሰሩ ሰራተኞች በወር ከ8384 ብር እስከ 22974 ብር ደሞዝ የሚያገኙ ሰራተኞች 10 በመቶ ግብር እንዲጣልባቸው መንግስትን መጠየቁን ኢሰማኮ ገልጿል። ከ22975 ብር እስከ 44530 ብር ወራዊ ደሞዝ ተከፋዮች የ15 በመቶም፣ ከ44531 ብር እስከ 72336 ብር የሚከፍላቸው ደግሞ 20 በመቶ፣ እንዲሁም ከ72 137 እስከ 17499 ብር የ25 በመቶ ግብር እንዲጣልባቸው ኢሰማኮ በደብዳቤው አሳስቧል። ከ107450 ብር እስከ 150107 ብር ድረስ የሚከፈላቸው ሰራተኞች 30 በመቶ ግብር፣ እንዲሁም ከ150108 ብርና ከዚያ በላይ የሚከፈላቸው ተቀጣሪ ሰራተኞች ደግሞ 35 በመቶ ግብር እንዲከፍሉ ለመንግስት ጥያቄ ባቀረበው ደብዳቤ መጠየቁን ፕሬዝዳንቱ ተናግረዋል። አሁን በስራ ላይ ባለው የሰራተኞች የገቢ ግብር አዋጅ መሰረት እስከ 600 ብር ድረስ የሚከፈላቸው ሰራተኞች ከግብር ነጻ ሲሆኑ 1090 ብር ጀምሮ ደግሞ 35% ግብር እንዲከፍሉ ይገደዳሉ። የሪል ስቴት ቤት ገዢዎችን መብት የሚያስጠብቅ አዋጅ መጽደቁ ሰማም። የሪል ስቴት የቤት ግንባታ ዘርፍን ለማሳደግ እና ቤት ገዢዎችን ከመጭበርበር ይጠብቃል የተባለ አዋጅ መጽደቁን ያስታወቀው የከተማና መሰረተ ልማት ሚኒስቴር ነው። ሚኒስቴሩ ከቤት ልማት ጋር ተያያዥነት ያላቸውን ሕጎች በማውጣት መመሪያዎችን የማዘጋጀት ስልጣን እንዳለው ገልጿል። በመሆኑም የሪል ስቴት ቤት አልሚዎችን በተመለከተ የገዢዎችን መብት መጠበቅ የሚያስችል ዝርዝር የህግ ማዕቀፍ መዘጋጀቱን ይፋ አድርጓል። የሪል ስቴት የቤት ግንባታ ዘርፍ ከዚህ ቀደም በተለያዩ ሕጎች ሲዳኝ ነበር የተባለ ሲሆን ራሱን የቻለ ህግ ባለመኖሩ ክፍተቶች እንዲፈጠሩ ምክንያት ሆኖ ቆይቷልም ተብሏል። አሁን የጸደቀው አዋጅ በሪል ስቴት አልሚው እና በቤት ገዢው የሚጠበቁ ግዴታዎችን በዝርዝር የያዘም የህግ ማዕቀፍ እንደሆነ ነው የተገለጸው በመጨረሻም ኢራን የአሜሪካን ጦር ሰፈሮች ለመምታት ተዘጋጅታለች ሲል ኒውዮርክ ታይምስ ዘገበ። ትራምፕ ትላንት ኢራን በመካከለኛው ምስራቅ ባሉ የአሜሪካ የጦር ሰፈሮች ላይ ኢራን ጥቃት ለማድረስ ከሞከረች አይተው የማታውቀው ከፍተኛ ውድመት እንደሚደርስባት በመግለጽ ማስጠንቀቃቸው ይታወሳል። የኢራን ሚሳኤሎች ዩናይትድ ስቴትስ የእስራኤልን ጦርነት ከተቀላቀለች በአካባቢው የሚገኙትን የአሜሪካ ጦር ሰፈሮች ለመምታት መዘጋጅታቸውን ኒውዮርክ ኒውዮርክ ታይምስ የአሜሪካን የስለላ ባለስልጣናትን ጠቅሶ ዘግቧል። ትራምፕ ትላንት ማምሻቸውን ከከፍተኛ የደህንነት ሰዎቻቸው ጋር ከአንድ ሰዓት በላይ በፈጀ ስብሰባቸው በጦርነቱ አሜሪካ እንዴት መሳተፍ እንዳለባቸው መክረዋል። ወደ 50 የሚጠጉ የእስራኤል አየር ኃይል ተዋጊ ጀቶች ሌሊቱን የኢራን የዩራኒየም ማበልጸጊያ ማጣሪያ ተቋማት ላይ ጥቃት መፈጸማቸውን የእስራኤል መከላከያ ይፋ አድርጓል። የኢራን መገናኛ ብዙሃን እንደዘገቡት ከሆነ ደግሞ አንድ የእስራኤል ኤፍ35 ተዋጊ ጀት ከቴህራን አቅራቢያ ቫራሚን በሚባል ስፍራ ላይ ተመትቶ መውደቁን ዘግበዋል። የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ኃላፊ ኢራን የኒውክሌር መሳሪያ ለማበልጸግ እንደሞከረች የሚያስ ሳይ ምንም አይነት መረጃ እንደሌለም ይፋ አድርጓል። ፕሬዚዳንት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ያቀረቡት ጥያቄን ተከትሎም ቀጣዮቹ 24ና 48 ሰዓታት ለዩናይትድ ስቴትስ ወታደራዊ እርምጃ ወሳኝ ጊዜ መሆናቸውን የአሜሪካ መገናኛ ብዙሀን የአሜሪካ ባለስልጣናትን ጠቅሰው አስነብበዋል። የኢራን የኒውክሌር ማዕከላትን ለማጥቃት ትራምፕ ከእስራኤል ጋር ለማበር እያሰቡ እንደሆነም ተነግሯል። ስድስተኛ ቀኑን በያዘው የኢራንና እስራኤል ግጭት እስራኤል የኢራን ዩራኒየም ማብለያ መምታቷን ስትገልጽ አሜሪካ ከእስራኤል ጋር ለማበር እያጤነች መሆኑ ተገልጿል። አሜሪካ ከእስራኤል ጎን ተሰልፋ በኢራን ላይ በሚካሄደው ጥቃት የምትሳተፍ ከሆነ ግጭቱን ወዳልተጠበቀ አቅጣጫ ሊወስደው ይችላል ተብሎም እየተሰጋ ነው። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ሁለት የኢራን የዩራኒየም ማብለያዎች መመታታቸውን ይፋ አድርጓል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ በኢራን ውስጥ ሁለት የዩራኒየም ማብለያ ተቋማት መጎዳታቸውን መረጃ አለኝ ማለቱን ገልጿል። እስራኤል ዛሬ ጠዋት ሌሊቱን የዩራኒየም ማብለያዎችን መደብደቧን መግለጿም ሰምቷል። ኤጀንሲው በቴህራን የምርምር ማዕከል የላቁም የዩራኒየም ማብለያዎች ተሰርተው የተሞከሩበት አንድ ሕንፃ ተመቷል ነው ያለው። አክሎም የኢራን የዩራኒየም ማብለያ ቴክኖሎጂ ኩባንያ የተለያዩ የዩራኒየም ማብለያ አካላት የሰራባቸው ሁለት ህንፃዎች ወድሟልም ብሏል። ኤጀንሲው ሁለቱም ጣቢያዎች ቀደም ሲል በኢራን የኒክሌር ስምምነት መሰረት ክትትል ይደረግባቸው እንደነበር ገልጿል። የበለጸገ ዩራኒየም ለኃይል ወይንም ለኒክሌር መሳሪያ ማምረት ሊውልም ይችላል። ይህ በእንዲህ እንዳለ ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ጥሪ አቅርበዋል። ይህም ለኢራን ውርደት ሊሆን ይችላል በማለት የፖለቲካ ተንታኞች እየገለጹ ነው። ለኢራን የኒውክሌር ፕሮግራሟን መተውና ያለምንም ቅድመ ሁኔታ እጅ መስጠት ውርደት እንደሚሆን የፖለቲካ ተንታኞች ገልጸዋል። ለቢቢሲ ሀሳባቸውን ያጋሩ የፖለቲካ ተንታኞች ትራምፕ የኢራኑ መሪ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸው እንዲሁም የአገሪቱን የኒውክሌር ፕሮግራም ሙሉ በሙሉ እንዲዘጉ ያቀረቡት ጥያቄ ለኢራን ውርደት ሊሆን ይችላል ብለዋል። የፖለቲካ ተንታኞች ትራምፕ ያለምንም ቅድመ ሁኔታ እጅ ስጡ ማለታቸው ሁሉ የኢራን የኒክሌር ተቋማት ይወድማሉ እንዲሁም የኒክሌር ቴክኖሎጂ ይጣላል ማለት ነው ብለዋል። የሚሳኤል ፕሮግራማቸውን ሊተው ይችላሉ እንዲሁም ሌሎች አማጽያንን እንደ ሐማስና ሕዝቦላ ያሉትን መደገፋቸውን ሊያቆሙ ይችላሉም ብለዋል። ነገር ግን ይህ ለኢራን ከባድ ሊሆን ይችላል። ምክንያቱም የኒክሌር ፕሮግራም የአገሪቱ ማዕከላዊ ጉዳይ ነው ብለዋል። የከተማ መሃል ምሳሌ፣ የዘመናዊነት መገለጫ በሆነችው በመሃል ፒያሳ ላይ የተሻለ አማራጭ በ4200 ካሬ ላይ ያረፈ ከግራውንድ እስከ አምስተኛ ወለል ድረስ የንግድ ሱቆችን ብቻ የያዘ ቅንጡ የገበያ ማዕከልን ይዘንሎት መጥተናል። በአድዋ 00 ሙዚየም ፊት ለፊት ወይንም ሀገር ፍቅር ቲያትር አጠገብ በድጋሚ የማይገኝ ያለምንም ወለድ ጭማሪ በኢትዮጵያ ብር ብቻ የሚዋዋሉበት ቢፈልጉት ነግደው ቢያሻው አከራይተው የሚያተርፉበት ለሁሉም አይነት ንግድ የሚሆኑ ከ900 ሺህ ብር ቅድመ ክፍያ በጠቅላላ ዋጋ 3 ሚሊዮን 900 ሺህ ብር ጀምሮ እስከ 10 ፐርሰንት በሚደርስ እውነተኛ ቅናሽ የሱቅ ባለቤት ይሁኑ። ሄምር ሪል ስቴቶች ነን። እኛ ጋ ሁሉም አለ። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያግኙን። ወሊን ለመጀመሪያ ጊዜ በአፍሪካዊ የተሠራና በአፍሪካ ድንቃ ድንቅ መዝገብ ላይ ስሙ የሰፈረ ትልቅ የማህበራዊ ሚዲያ ፕላትፎርም ያለምንም ማስታወቂያ ከወዲሁ ከ160 በላይ ተጠቃሚዎችን ያፈራ ወሊን እንደ ቲክቶክ በአንድ ጊዜ 9 ሰዎችን ማስተናገድ የሚችል ገስት ላይቭ ቀጥታ ስርጭት ማካሄድ ያስችላል። ጊፍት፣ ጌማ፣ ጨዋታ፣ ፊልተር፣ ሜካፕ እና የመሳሰሉ ተሟልተውና ለቀው ይገኛሉ። ሌላው ከሌሎች የማህበራዊ ሚዲያዎች ልዩ የሚያደርገው ደግሞ ላይቭ ወይም የቀጥታ ስርጭቱን እያስተላለፈ ስክሪኑን ለሌሎች ሼር ማድረግ ይችላሉ።